ታላቅ የምስራች በአፍሪካ የመጀመሪያው የአየር ላይ ታክሲ በኢትዮጵያ። የአየር ታክሲዎች ጽንሰ ሀሳብ በ1910 መጀመሪያ ላይ ነበር የተጀመረው። ይህ ጽንሰ ሀሳብም በ1917 መጀመሪያ ላይ በግሌን ከርቲስ ፕሮታይፕ አውቶ አውሮፕላን የመጀመሪያውን ስራ ጀመረ። በዚህም ታዲያ ከ1920ዎቹ እስከ 1960ዎቹ መጨረሻ ድረስ የተለያዩ ሀገራት የራሳቸውን አውሮፕላን መቅጠር ጀምረዋል። ሆኖም ግን እያንዳንዳቸው እኛ አውሮፕላኖች ብልሽት፣ የገንዘብ እጥረት ወይንም የቴክኒክ ችግር በተደጋጋሚ ያጋጥማቸው ነበር። በኋላ ላይም የከተማ አየር ትራንስፖርት ኢንዱስትሪው ከፍተኛ ትኩረት ተሰጥቶት እንደ ደህንነትን ማሻሻልና የአሰራር ቅልጥፍናን ማሳደግ ተችሏል። አሁን ላይ በአየር ትራንስፖርት አገልግሎት ላይ በንቃት ኢንቨስት እያደረጉ የሚገኙ የዓለም ሀገራት ዩናይትድ ስቴትስ፣ ቻይና፣ ዩናይትድ ኪንግደም፣ ፈረንሳይ፣ ህንድና የተባበሩት አረብ ኤሚሬትስ ዋናዎቹ ናቸው። ከአፍሪካ ይህን አሰራር ተግባራዊ ያደረገ የለም። ነገር ግን አሁን ላይ ለመጀመሪያ ጊዜ ከአህጉራችን አፍሪካ ኢትዮጵያ ውስጥ የአየር ታክሲ አገልግሎት ሊጀመር መሆኑ ተነግረዋል። አሁን ላይ ከተማችን አዲስ አበባ ትበልጽግ እንጂ በከተማዋ የትራንስፖርት እጥረትና መጫነቅ መፍትሔ የታጣለት ጉዳይ ነው። በመሆኑም የመዲናችን አዲስ አበባ ነዋሪዎችን ከሚያማራቸው ችግሮች መካከል የመብራት መጥፋት፣ የውሃ እጥረትና የመኖሪያ ቤት ችግር እንዲሁም ደግሞ ዋነኛውና ትልቁ ትራንስፖርት መሆኑ ይታወቃል። ለዚህም ብዙዎች እንደ መፍትሄ የቀላል ባቡር አገልግሎትን የሚጠቀሙ ሲሆን ነገር ግን የአማራጭ የከተማይቱን የትራንስፖርት ችግር አለመቅረፉ ይታወቃል። እዚህ በዚህም በከተማችን በቂ የሆነ የትራንስፖርት አገልግሎቶች ባለመኖራቸው ምክንያት የከተማ ነዋሪዎች ለተለያዩ እንግልቶች ሲዳረጉም ይስተዋላል። አሁን ላይ ግን በሀገራችን የሚታየውን ይህን የትራንስፖርት ችግር እስከ ወዲያኛው የሚያስቀር በሀገራችን ኢትዮጵያ ከአፍሪካ ለመጀመሪያ ጊዜ የአየር ታክሲ አገልግሎት ሊጀመር መሆኑ ለሀገራችን ብሎም ለአፍሪካ ትልቅ ብስራት ነው። ውድ የሁሉ ዴሊ ቤተሰቦች ዝርዝር መረጃውን እንደሚከተለው የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሱት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ወዳጁያን ወደ መረጃው ሻ ኢትዮጵያ የአየር ታክሲ አገልግሎት በመጀመር በአፍሪካ ቀዳሚው ሀገር ልትሆን ነው። የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማሰሉም በላይ ለአየር ንብረት መጠበቅ የራሱ አስተዋጽኦ ያበረክታል ተብሎም ይጠበቃል። ይህ አገልግሎት በመኪና ከ60 እስከ 90 ደቂቃ የሚወስደውን ጉዞ ወደ 10 ደቂቃ ዝቅ የሚያደርግ አገልግሎት እንደሆነም ተገልጿል። የአርቸር መስራች እና ዋና ስራ አስፈጻሚ አደም ጎልድስቴን ባለፈው ወር በአቡዳቢ አቪሽን ያስጀመረውን አገልግሎት አሁን በአፍሪካ በቀዳሚነት በኢትዮጵያ ለማስጀመር መስማማታቸው ደስተኛ እንዳረጋቸውም ተናግረዋል። የአርቸሪ አፍሪካ ዋና ስራ አስኪያጅ እንዳሉት ይህ ከኢትዮጵያ አየር መንገድ ጋር ያለው ትብብር ዘላቂና ቀልጣፋ የአየር ተንቀሳቃሽነት መፍትሔን ለኢትዮጵያና ለሰፊው አፍሪካ ገበያ ለማምጣት የለውጥ እርምጃ ነውም ብለውታል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ በአፍሪካ ግዙፉና ቀዳሚው አየር መንገድ በኤሌክትሪክ አውሮፕላኖች የሚሰጠውን የአየር የታክሲ አገልግሎት በቀዳሚነት ለመጀመር ስምምነት በመፈጸሙ በዘርፉ ግንባር ቀደም መሆኑንና የካርቦን ልቀትን ለመቀነስ ያለውን ቁርጠኛ ግንኙነት እያሳያልም ተብሏል። በስምምነቱ ወቅትም እንደተገለጸው ፕሮጀክቱን ለማስጀመር ወደ 60 ሚሊዮን ዶላር ወጪ እንደሚያስፈልግም ነው የተነገረው። ይህ የአየር ትራንስፖርት በሀገራችን ተግባራዊ መደረጉ የትራንስፖርት ችግርን ከመቅረፉም በተጨማሪ ለቱሪዝም ዘርፍ ከፍተኛ ገቢ እንዳለውም ተነግሮለታል። የአየር ላይ ታክሲ በረራዎች ደህንነቱ የተጠበቀ፣ ዘላቂነት ያለው፣ አስተማማኝና ከመሬት መጓጓዣዎች ጋር ተመጣጣኝ ዋጋ ያለው ነው። የአየር ላይ ታክሲ ኩባንያዎች በአለማችን ላይ በ1960 ዎቹ መጀመሪያ ላይ በመደበኛ የግል አቪዬሽን በቪአይፒ ቻርተር በረራዎችና በቱሪስት አውሮፕላን አገልግሎቶች መካከል ያለውን ክፍተት ለማሟላት መቋቋማቸውም ይነገራል። የአየር ላይ ታክሲ ፋይዳ በመኪና ረዥም ርቀት የሚኬደው መንገድ በአጭር ርቀት በፍጥነትና በርካሽ ለመጓጓዝ በጣም ወጪ ቆጣቢ አማራጭ ያለው ነው። ያ ይህ የአየር ላይ ታክሲ አገልግሎት በሀገራችን ኢትዮጵያ ተግባራዊ መደረጉ በዘርፉ ኢትዮጵያን ከአፍሪካ ቀዳሚ የሚያደርጋት ብሎም ደግሞ ለሀገራችን ገጽታ ትልቅ ጠቀሜታ አለው። መዲናችን አዲስ አበባ እንደ ዲፕሎማቲክ ማህበረሰብ መቀመጫነቷ የተለያዩ ቅንጡና ዓለም አቀፍ የሆኑ ስታንዳርዳቸውን የጠበቁ ሆቴሎች፣ ትልልቅ ሜጋ ፕሮጀክቶች፣ ሬስቶራንቶች፣ መናፈሻዎች፣ የተለያዩ ግዙፍ የንግድ ማዕከላት መገንባታቸው ለሀገራችንም ሆነ ለቱሪዝም ዘርፍ ትልቅ ገበያ ነው። ሀገሪቷ ካሏት የቱሪስት መስህቦች አንጻርና በከተማዋ ከሚካሄዱ አግራዊና ዓለም አቀፋዊ ስብሰባዎች ጋር ተያይዞ የሆቴልና ቱሪዝም ዘርፍ በፍጥነት እያደገ እንደሚገኝ እንመለከታለን። እንዲሁም ደግሞ ቅርብ ጊዜ ከተማችንን የማስዋብ ስራ በስፋት በመሰራቱ ምክንያት መዲናችን አዲስ አበባ እጅግ የተዋበችና በተለያዩ ቅንጦ አብረቃቂ ሰማይ ጠቀስ ግዙፍ ህንፃዎች አምራና አሸብርቃ ትታያለች። እኚህ ፕሮጀክቶች መሰራታቸው ደግሞ ከተማዋን ከማስዋባቸውን በላይ መዲናችን አዲስ አበባ የንግድና የመዝናኛ ከተማ እንድትሆን አድርገዋታል። በተጨማሪም ደግሞ ከአፍሪካ ተመራጭና ተወዳዳሪ ላት ከተማ እንድትሆን ያደርጋታል። ይህ በእንዲህ እንዳለን በሀገራችን በተለይም በመዲናችን አዲስ አበባ ከፍተኛ የሆነ የትራፊክ መጨናነቅ ችግር እንዳለ ይታወቃል። ታዲያም አሁን አሁን መዲናዋ እየዘመነች በመምጣቷ በትራንስፖርት አማራጮች ዙሪያ ትኩረት ተሰጥቶ በስፋት በመሰራት ላይ ይገኛል። ለአብነትም ከዚህ የአየር ላይ ትራንስፖርት በተጨማሪ በመዲናችን አዲስ አበባ ኦቪድ ግሩፕ በከተማዋ የሚስተዋለውን የትራንስፖርት ችግር መፍታት የሚያስችል የኬብል ካር ወይንም ደግሞ በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ቴክኖሎጂን ተግባራዊ ሊያደርግ መሆኑም ይታወቃል። ኦቪድ ግሩፕ በሀገራችን በቴክኖሎጂ የታገዙ ዘመናዊ ቤቶችን ከመገንባቱ ባሻገር የትራንስፖርት ችግርን ለመፍታት በአዲስ አበባ የኬብል ካር ቴክኖሎጂን ተግባራዊ ለማድረግ የፕሮጀክት ጥናት ማጠናቀቁንም አሳውቀዋል። ቴክኖሎጂም የባቡርና የመኪና መሰረተ ልማቶችን ማስፋፋት ሳያስፈልግ በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ወይም ኬብል ካር ቴክኖሎጂን በአዲስ አበባ ተግባራዊ ለማድረግ የሚያስችል ነው። በገበታ ለሸገር ገበታ ለሀገርና ገበታ ለትውልድ የኢትዮጵያን ገጽታ የሚያጉሉ የተለያዩ ፕሮጀክቶች እየተከናወኑ መሆኑ ይታወቃል። ኦቪድ ግሩፕ በቴክኖሎጂ የታገዙ ዘመናዊ ቤቶችን ከመገንባት በተጨማሪ አሁን ደግሞ የትራንስፖርት ችግርን ለመፍታት በአዲስ አበባ የኬብል ካርድ ቴክኖሎጂን ተግባራዊ ለማድረግ የፕሮጀክት ጥናቱን አጠናቋል። በዚህም ይህ ፕሮጀክት መጀመሪያ ላይ ከቦሌ ቡልቡላ ጀርባ ተነስቶ ወደ ሜክሲኮ አደባባይ የሚሄድ ሲሆን የመጀመሪያ ምዕራፍ ወደ መቶ ኪሎሜትር የሚደርስና ሁለተኛው ምዕራፍ ደግሞ ከዚያ ቦታ ተነስቶ ወደ ጫካ ወይም አዲሱ በግንባታ ላይ የሚገኘው የሳተላይት ከተማ የሚሄድ ሆኑም ተነግሯል። በመሆኑም ታዲያ ይህ የሚሰራው የኬብል ካር ትራንስፖርት በቴክኖሎጂ በቀን ቢያንስ ወደ 80 ሺህ ሰዎችን ማጓጓዝ ይችላል። ኦቪድ በሀገራችን ከመንግስት ጎን በመሆን በማህበራዊና በተለያዩ ኢኮኖሚያዊ ጉዳዮች በግንባር ቀደምትነት የሚንቀሳቀስ ሲሆን ከዚህን ቀደምም አስር ሺህ ለሚሆኑ እናቶች ቤትና እንጀራ መጋገሪያን ሰርቶ ማስረከቡም የሚታወስ ነው። ኦቪድ በመኖሪያ ቤት ግንባታ ስራ አሁን እየተጠቀመ ካለው ለየት ያለ ቴክኖሎጂ በተጨማሪም በቅርብ ሌላ ዘመናዊ የግንባታ ቴክኖሎጂን ተግባራዊ ለማድረግ ዝግጅቱ ማጠናቀቁንም አሳውቋል። በ2013 ኦቪድ ኮንስትራክሽን ኃላፊነት የተወሰነ የግል ማህበር ነበር ተብሎ የተቋቋመው የኦቪድ ግሩፕ በመላው ኢትዮጵያ፣ ጅቡቲ ና ኬንያ ባሉ ውስብስብ የግንባታ ፕሮጀክቶች ጉዞውን ጀምረዋል። በዚህ አጭር ጊዜም ይህ ግሩፕ ባለው ፍጥነት፣ ጥራትና ቅልጥፍና መልካም ስም በማግኘቱ ወደ ታዋቂ ዲዛይንና ኩባንያ መግባት ችሏል። በመሆኑም ይህ ግሩፕ በአሁኑ ወቅት በመዲናችን አዲስ አበባ የሕዝብ መመላለሻ በአውቶቡሶች ላይ ብቻ ጥገኛ በመሆኑ ኦቪድ ግሩፕ የከተማዋን ቁልፍ ቦታዎች ያለምንም እንከን የሚያገናኝ ፈጣን፣ አስተማማኝና ተመራጭ ዘመናዊ የኬብል ካርድ ቴክኖሎጂ ተግባራዊ ሊያደርግ መሆኑን ያስታወቀ ሲሆን ይህ በሀገራችን የመጀመሪያው የኬብል ካርድ ቴክኖሎጂ ፕሮጀክት በጥንቃቄ እንደሚሰራም ተነግሯል። በመሆኑም ታዲያ ይህ ቴክኖሎጂ ተግባራዊ መሆኑ ለመዲናችን አዲስ አበባ ያለውን ጥቅሞች ስንመለከትም መኪኖችን ከመንገድ ላይ በማንሳት የኬብል መኪኖች የትራፊክ መጨናነቅን በከፍተኛ ሁኔታ በማቃለል የጉዞ ጊዜ አጭርና ቀልጣፋ የመጓጓዣ ዘዴ እንዲኖር ያስችላል። ከዚህም በተጨማሪ በትራፊክ በሚጨናነቁ ቦታዎች ላይ የመንቀሳቀስ ብቃታቸው ከፍተኛ በመሆኑ በጊዜ ለመድረስና የከተማችን አዲስ አበባን ገጽታም የሚቀይር ነው። ይህ ዘመናዊ የኬብል ካር ቴክኖሎጂ ፕሮጀክት በአጠቃላይ ለመዲናችን አዲስ አበባ ተስማሚ መሆኑ የተነገረ ሲሆን ኦቪድ በከተማዋ የሚከሰቱትን የትራፊክ መጨናነቅና የትራንስፖርት እጥረት እንዲሁም አሉታዊ ተጽዕኖዎችን ለመቀነስ ትልቅ መፍትሄ መሆኑንም ገልጿል። ኦቪድ የኬብል መኪና ስርዓት ለአዲስ አበባ የአካባቢ ጥበቃ ዘላቂነት በጎ አስተዋጽኦ እንዳለውም ማረጋገጥ ችሏል። ውድ የቻናላችን ተከታታዮች፣ የዛሬው ዝግጅታችን ይህን ይመስል ነበር ባድረስናችሁ መረጃ እንደ ተደስታችሁበትና ስለዚህ አነጋጋሪው ታላቅ ምስራች በአፍሪካ የመጀመሪያው የአየር ላይ ታክሲ በኢትዮጵያ በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን ቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።